ምድነው መናገር ይፈልኳው አይደል? ከሶ ይወጥ ብለህ ተስኩ እንዴ? ይወጣ ባልወጣ ምናገባስ ዘርበን ለምን ነው ምንድነው እንደዚህ ጥጋበኛ ያደረገች ደግሞ ጭራሽ ስለ ክብሬ ልታወራ ፈለክ እኔ ተከብሬ ነው እሺ የምኖረው እንደዚህ እያደረጉ የሰው ሕይወት እየበጠበጡ መከበር አለ እሰይ ምን አገባ እንዴ አንቺ መልዝሽ ራሱ እኮ ልክ እንደ አንቺ ተጣመመ ነው ታወራለሽ ይስጨርሳል እኔ ልታስመቺ ልታስመቺ እኔ አይደለም ስሚ እኛ ማለት ነው ገብቶሻላ? ከወንድ ጋር ቢሆን እንደዚህ እዚህ ደረጃ እንደደረሰ ወንድ ምናም ወንድ ወንድ ሴት አትበል መናገር። በጣም የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። እንዴት ናችሁ? የተከበራችሁ ቤተሰቦቻችን፣ ኢትዮጵያም፣ ከኢትዮጵያ ውጭ ያላችሁ እንዲሁም ኤርትራውያን፣ አውሮፓውያን እንደምን አላችሁ? በጣም እኛን የምትከታተሉ የምንወዳችሁ የምናከብራችሁ ውድ ቤተሰቦቻችን እኛ በጣም ደህና ነን። ዛሬ እንግዲህ የመጣ ነው ከሚቹ ጋር ነው። አንድ ሀሳብ አለን። ሀሳቡን ከመንገድ በፊት ሚቹ እስኪ ሰላም በላቸው። አይ እንዴት ናችሁ? ሁላችሁ ሰላም ናችሁ? እንዴት ናችሁ? ይህን ሀገር ቄትም ከሀገር ውስጥም፣ ከውጭ መሆናችሁ የምታዩት ሰላማችሁ ብዝት ይበልላችሁ። እንግዲህ ውድ ቤተሰቦቻችን ያው ሚቹ ጓደኛ ነው አብረን ያለ ነው እና ምንድን ነው ዛሬ ይዘንላቸው የመጣ ነው ሀሳብ ጠንከር ያለ ሀሳብ ነው ይዤ የመጣሁት። ብዙ መልእክቶች በውስጥም እየተደወሉም እየደረሱን ስለሆነ ነው ይህን ነገር ሚ ይዤ የመጣሁት። ምንድን ነው እንግዲህ እንደሚታወቀው እኛ ውብዬ ጋን ያለ ነው እና እዛ ሆነ ነገሮችን ለማስተካከል እየሞከርን ባለንበት ጊዜ ግን በመሀል አላርፍ ያለች አላርፍ ያለች ልጅ አለች። ብዙ ጓደኛዬ ነች ግን፣ ጓደኛዬ ነበረች። አሁን ላይ ጓደኛዬ አይደለችም ልትሆንም አችልም። ጓደኛዬ ነበረች። ብዙ ማስጠንቀቂያ ብዙ ነገር ብያታለሁ። ከብዙ ሰዎችም ከህይወታቸው ውጪ አርፋሽ ተቀመጪ ብዙ ሰው ብሏታል። ግን እሱ አርፋ የምትቀመጥም ሆነ የምትመልስም አይነት ሰው አይደለችም። ስለዚህ በአካል አግኝተን አውርተን፣ ማውራት ብቻ አይደለም በነገር እኔ ከዚህ በፊትም ነግሬያለሁ ሚቹ ስርዓት ማቲስ ከሆነ ከሰው ህይወት ማትወጣ ከሆነ ማለት ነው ለቤተሰቦች ነግር ያለው ሌላ ደረጃ ውስጥ ደርሳለሁ ብዬ ነግር ያለው። ማለት ሴት ልጅ ናት፣ በጣም መከበር አለባት። በሰው ህይወት ውስጥ ገብታ ነገሮችን እንደዚህ ማድረግ የለባትም። ገብተዋል አደለ? የራሷ ነገር ሊኖራት፣ የራሷ እውነት ሊኖራት ይችላል የሰዎች ልጅ ገብተዋል ግን የሰው ህይወት ውስጥ ገብታ የሰውን ትዳር የሰውን ህይወት መበጥበጥ የለባትም። ገብተዋል እኔ ዛሬ ሚቹንም ያመጣሁት ምንድን ነው እንዲጠራት ነው። እኔ በጠራት እሺ ላትለኝ ትችላለች። ገብተዋል አይደል? እና አንተ ጠርተ ማለት ነው ያለውን ነገር እንድንነጋገር ነው ማለት ነገሮች መስመር ቀይ መስመር አልፈዋል አልፈዋል። ወደም ብናለፍ በጣም አይ በጣም እኔም ታገዝኳት ብዙዎችም ታገዝኳት ማለት፣ አንዲት ሴት ነች። እሷን የሆነ ነገር ማድረግ ማንም ከብዱት አይደለም አይደለም። ግን ያው ሴት ልጅ ትከበራለች፣ ትወደዳለች፣ እናትም እህትም ነች በሚል ከስተሷ ትሻሻላለች እና ትመለሳለች ብለን ይሄን ሁሉ ጊዜ ዝም ያለው እኔም አሁን ምንም ጨርሻለሁ፣ ያለኝን ነገር ሁሉ ጨርሻለሁ። ትግስቴ አልቋል። ከዚህ በኋላ ያው ለሚፈጠረው ነገር ምንም ነገር ራሱ ኃላፊነቱን ተውሰድ እሚቹን አውቀው ነበር፣ ተለወጠብኝ ምናምን እንደዚህ እንድትለኝ አልፈልግም። ከዚህ በኋላ ብዙ ጊዜ ደጋግመ በቴክስትም በመደወልም በብዙ ነገር በአካልም ነግሬያታለሁ ከቪዲዮ ውጪ ማለት ነው። እና ወደ ራሷ ልትመለስና ነገሮችን ልታስተካክል ምንም ፍቃደኛ አይደለችም። ምን የራሷና የራሷን ነገር ብቻ ነው የምታየው። ስለዚህም ማድረግ ያለብኝ ነገር እኔም ከማድረግ ወደ ላ አለም ዛሬ አወራታለሁ። እዚህ ጠርተናት አስጠንቅቀን በደንብ እናወራታለን። ከዚህ በኋላ ግን ማትለወጥ ማትሻሻል ከሆነ እኔ እጄን አወጣለሁ፣ ማንም ሰው እንደፈለገ ያደርጋል። ስል ምን አለ መሰለን በተደጋጋሚ ታስጠነቅቃለ። እኔ አሁን ምንድን ያል፣ አሁን በሷ ሰበብ በሷ ምክንያት አንድ ነገር አድርጊያት ወይም አንድ ነገር ውስጥ ገብተን እንትን እሱ ሪስክ መውሰድ አልፈልግም። ገብተዋል አደለ? አሁን ምንድን ነው በስርዓት አናግራታለሁ። ገብተዋል አደለ? ከዛ በኋላ ግን ህግ ጋር ወስጃ አቅርባታለሁ። እኔ ማለት ነው፣ አልፈታትም። የምር ስለ በሰው ትዳር ገብቶ አንተ አሁን እንደዚህ አይነት ነገር ማለት ነው በጣም ነው የሚደብረው። ገብቶ አላደለ? ስለ አንተ የራስ እውነት ሊኖርም ይችላል አንተ የተበደልከው የምታስበው ነገር ሊኖር ይችላል፣ ግን እንደዚህ እንትን ወጣ ባለ መንገድ መሆን የለበትም። ይደብራል። ይሄ በቃ በጣም ቲጂ የምታደርጊውን ነገር ያው እኔ በቤተሰቦቼ ፊት ነው ምን ማስጠነቅቃት ማለት ነው ማስጠነቅቃት። የምታደርገውን ነገር ከዛሬ ጀምሮ ማቆም አለባት። አሁን ነገሮችን በጣም በቃ በጣም እንትን አርገዋል ውስብስብ አድርገዋለች። እና ከውብዬም ከናሂም ሕይወት ውጪ በቃ ምለው ምንድነው ከውብዬም ከናሂም ህይወት ውጪ። አሁን እንጠራታለን። እኔ እንዲያው ቤቷ ለመሄድ ነበረ ምንጮ አሰብኩ። ቤቷ መሄድ አስፈላጊ አይደለም። የሴት ቤት ደፍሮ እንደዚህ መሄድም ያው አስፈላጊ ጥሩ አይደለም። ከህግም አንፃር፣ ከምንም ነገር ከሀገራችን ባህልም አንፃር ስናየው ጥሩ ነገር አለ። ከነአሁን ትመጣለች። ተርቻታለሁ። የመጣች ነው። ከመጣች በኋላ ከህይወታቸው ውጪ ብለን አስረግጠን እነግራታለሁ። አይ እምትል ከሆነ እዚህ በኋላ እኔ እራሱ የራሴን እርምጃ ነው መች በቃ ይላሰው አይደለም መኔ እኔ ራሴ የራሴን እርምጃ ውስጥ እኔ ማለት በቃ። እና ውድ ቤተሰቦች ምንድን ነው ብዙ ሰዎች ለእኔ እንትን አስቀምጣቸዋል፣ ማለት እንደዚህ አድርግ ብላችሁ አስቀምጣቸዋል። እኔ በስሜት አደለም እስካሁን ሚች ሄድኩ ያለው ገብቶሃል፣ በስሜት አደለም። ስለዚህ ጋር እኔ እንደ አንድ ወንድም፣ እንደ አንድ ቤተሰብ እንዲ አይነት ነገር ሲፈጠር እሷን ዝም ብዬ ማየት የለብኝም። ገባ ማንም ቢሆን ዝም ብያ ላይ ገብተዋላ። መጠየቅ ባለብኝ ልክ እጠይቃለሁ። ሰላማዊ መንገድ በሆነ መንገድ መጠየቅ ደግሞ መብቴ ነው። እንዴት እንደዚህ ታደርጋለህ? እንዴት እሆናለሁ። ማንም እኔ ባጠፋ እኔን መጥቶ እንዴት እንደዚህ ታደርጋለህ ማለት ይችላል። ገባ አይደል? ማንም ሰው ያጠፋል፣ ግን መጠየቅ አለበት። ትጠየቃለህ። ይሄን መስመር የምታልፍ ከሆነ ግን ህግ ጋር ነው የምንሄደው ማለት ነው። ቀጥታ እስር ቤት ነው። በቃ ያደረገችውን ነገር እናቃለን። እስር ቤት ነው የምንሄደው። ጓደኛ ነበርኩ ወደ ራስሽ የምትመለሽ ከሆነ ተመለሺ። አይ የምትይ ከሆነ አሁን ነግርሻለሁ። ከዚህ በኋላ ምንም አይነት ነገር ቢፈጠር ኃላፊነቱን አልወስድም። እኔም የራሴ ነው እርምጃ ነው ወስድ እና በሚፈጠረው ነገር እንዳታዝኝ እንዳታዝኝ። ከሰው ሕይወት ውጪ ውጪ በቃ እንዴ ምንድነው? አንቺ ግዴታ ማፋታት አለብሽ እንዴ? ይህን ያህል ራሱ እኮ ሰው የታገሰች ሴት ብሎ ነው እንጂ ከተመልካች ራሱ አንድ ሰው አንድ ነገር ማድረግ አቅቶት አይደለም። ሴት ነሽ ትለወጣለሽ፣ ትለወጫለሽ ተብለሽ ነው የምትሰራው ነገር ሌላ ካለ የራሷን ህይወት መቀጠል ትችላለች። ከናሂና ከውብዬ ህይወት ውጪ ገብቶሻል አይደል? ውጪ እና ውድ ቤተሰቦቻችን እየመጣች ነው። ስትመጣ እንጠይቃት፣ እናፋጥጣታለን፣ እንጠይቃታለን። እስከዛው ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። እስቲ ሀምሳ ሺህ እንግባ ቤተሰቦቻችን። ልጅ ነው፣ መልካም ልጅ ነው፣ አሪፍ ልጅ ነው። ሀምሳ ሺህ አስገቡት እና ደግሞ ይህን ቪዲዮ ከየት ሀገር ሆናችሁ እንደምታዩ ኮመንት ላይ ጻፉልን አ የት ነው ያላችሁ? ያላችሁበትን ጻፍ ጻፍ አድርጉልን ማለት ነው። እንወዳቸዋለን። ፈጣሪ ሀገራችን ሰላም ያርገን። ቲጂን አግኝተናል። እስከምን ጠይቃት ድረስ ያው የእናንተ ማሳብ ነው። እስከምናናገራት ድረስ በትግስት ተከታተሉት። በጣም ብዙ ሰዓት ጠብቀናል። እንግዲህ እየመጣች ነው ምናምን ብሎኛል። ያው እየመጣች ነው። ተረጋጋ ተረጋጋ። ከዛ በኋላ ሁሉም ሰው ተመልካችም ሆነ ሰውም የየራሱን እርምጃ

ያው ያለውን ነገር እንድንነጋገር ነውና በቃ አይገልጾን ለመነጋገር በቃ እስካሁን እያደረግሽ ያለሽው ነገር ልክ አይደለም። በሰው ሕይወት ውስጥ ገብተሽ የሰው ሕይወት የበጠበጥሽ ነው ያለሽው ገባሻ። እኔ ከአንድም ሁለት ጊዜ ላናግርሽ ሞክሬያለሁ፣ ግን አላገኘሁሽም። እሱንም እንድትጥ እንዲጠራሽ ያደረግኩት ምንድን ነው በሰላም በቃ ከውብዬ እና ከናሂ ሕይወት ውጪ ምን አገባ እንዴት ምን አገባ ምን ምን አገባ እንዴት እንደዚህ ምን አገባ ምን እንድልሽ ነው በቀጥይበት እንድል ሲያስጠላ ከሰው ወው ሲጀምር ለአንተ ብዬ ነው መጠውትከሰው ህይወት ውጪ እኔ ሴት ልጅ ስለሆንሽ እያከበርኩሽ ነው። ገብቶሻል አይደለም? ምን አገባሁ አንተ? እንዴት ምን አገባ ማለት ነው? ወንድሜ ነው፣ የወንድሜን ህይወት ያበላሸሽ ነው። ውጪ ከህይወታቸው አንተ። እኔ ላይ ያለውን ነገር ምን ታውቃለህ? ምንም ሊኖርሽ ይችላል እኮ ብዬሽ ነግሬ ያለው ያንቺ፣ በምን አይነት ሁኔታ ውስጥ እያለፍኩ እንደሆነ አንተ ምን ታውቃለህ? ያኔ ይሄ እኔ ነገር ያለም ግን፣ እስኪ በመጀመሪያ ቆይ ታርበክተን እናውራና ከዘለጸው እንደርስበታል። እንደምን መጣላታችን ስለማይቀር ከሴት ልጅ ጋር አልጣለም። ስሚ መጀመሪያ፣ እኔ እኔን ስሚ መጀመሪያ፣ አልሰማም መጀመሪያ፣ እኔ እያሳለፍኩ ያለሁትን ነገር እኔ ምን አይነት ሁኔታ ውስጥ እንደሆነ ምን አገባው። ኢየሱስ ለጓደኝ ምን በላንተ አይደለም አንቺ፣ ማለት አንተ ለዚህ እንደጠራኝ እኮ አልመጣም ነበር። ዝም በል ዝም በል አንቺ፣ ለምንድን ማለት ሴት ስለሆንሽ እኮ እያከበርንሽ እኮ ነው ያለ ነው

አይደለም። ስሚ መስሎ ነው ከአንቺ ጋር አንቺን በማወቄ በጣም ነው የሚቆጨኝ። እኔ አሁን ካንቺ ጋር ምንም ማውራው ነገር የለም። እሱም አግኛት ስላለ ነው ያገኘሁሽ እንጂ አንቺ ማየት ማለት ትሰማኛለህ። ስሚ ከቆጨህ ቆጨህ ነው። ሲጀመር እኔ ያሳለፍ ነው ጥሩ ነገር ስላለ አክብሬ ነው የምጠው። እንደዚህ እንደምትለኝ ደግሞ ቆጨህ ነው፣ ገደል መግባት ትችላለህ። እኔ አክብሬ ቲጂ ነው አይደለ? ስምሽ አክብሬ እያወራሁሽ ነው፣ እንደ ሴት እንደ እህት አክብሬ እያወራሁሽ ነው። ከሰው ህይወት ውጪ በቃ ምን አገባሃል? ወጣ አሁን እኮ ስሚ አንቺ እኮ ወንድ ብትሆኚ ማለት ነው እዚህ ደረጃ እንደደረሰ ወንድ ብትሆኚ ተኝተሽ ነበር። ይሄን ጋር ምን ልታረጉኝ ነበር? ወንድ ቢሆን

አሹ ነው መሰለኝ። ስም አይደለም እኔ ጀመር አይመለከትም። ምንድን ነው እንደዚህ ጥጋበኛ ያደረገች በቃ ልጁ ህይወቱን ይኖርበት፣ ህይወቱን ይኖርበት። በቃ ገብቶሻል አይደል? ከዚህ በኋላ ማለት ነው። እኔ ልንገርሽ አንድ ነገር ማለት ነው። እምታድምጪው ከሆነ አድምጪው ከሆነ እሱም በራስሽ መንገድ በሕግ ምናምን ደርሼበታለሁ። አንቺ ቆይ፣ ምንድን ነው እንደዚህ ልብልብ እንዲሰማ አደረገው? ምንድን ነው? አትፈታተኝ ግን ምንድን ነው እንደዚህ የሚያደርግሽ እንደ ማት በቃ ከአንድ ጥፊ እኮ የምታመልጪ ሰው አይደለሽም ግን አክብር እንደ ሴት አክብር ማን ነው ሲጀመር ማን ይመታኝ ማን ነው እስኪ ንኩኝ ማን ይመታኝ አንተ ምን ልታደርግ ነው እኛ ማለት ነው ገብቶሻል። ከወንድ ጋር ቢሆን እንደዚህ እዚህ ደረጃ እንደራረስም። አንቺ ወንድ ምናምን ብትሆን አንቺ ወንድ ምናምን ወንድ ሴት አትበል። መናገር የፈለግከው ነገር ወንድ ሴት ነገር ዘርበል። ምን እየሆንሽ ነው? ዘርበል! ልቀቀኝ! ልቀቀኝ! አንተ ደግሞ ተዋታ። ሰሚን ለምን በቃ ከህይወታቸው ውጪ በቃ አንድ ነገር አንድ አማርኛ ትሰማያለሽ አይደለ? ከሰው ህይወት ውጪ የራስሽን ህይወት ለምንድን ማለት ነው? ሪቆይ ይኸውልህ፣ በጣም ተረጋግቼ ለማውራት እየሞከርኩ ነው። እሺ፣ አንቲ ተረጋጋሽ። ስሜቴ ሆን ብላ ነው የምታረገው፣ ሆን ብላ ነው ይሄን ነገር የምታረገው። ትነካታለህ፣ ከዚያ በሆነ ነገር እንድትጠየቅ ልታረገው ነው። እንደዚህ ክፉ መሆን ለምትፈታተኝ ሰሆን እንጂ፣ እንደዚህ ለጥፍ አስ አስቢበት ግን የምር የሚከተልሽ አሁን እንደዚህ በቃ በግልጽ እንጠይቅሽ ብዬ ነው። በግልጽ ማለት ነው ያለውን ነገር እንድትታይ ብዬ ነው። ገባሽ አደለም? ሌላ ነገር ማስከተል ምናምን፣ ቅድም እንዳልኩሽ ወይ እንደዚህ ማውራት እኮ አይጠበቅብንም። ገባሽ? እንደ እህት አክብሬሽ ነው። ፕሊስ ከህይወታቸው ውጪ እንደ እህት አክብረኝ። ከሆነ እያወራኝ ያለው አንተ መጀመሪያ እኔ በምን አይነት ሁኔታ ውስጥ እንደሆንኩ መጠየቅ አለብኝ። ምን አይነት ነገር እያሳለፍኩ እንደሆነ፣ እሺ ሽ ንገሪልኝ። አይመለከተኝም አልከኝ አይደለ? ካልተመለከተ እኔ አይመለከተኝም። አንተ በእኔና በእናትህ እኮ ባለትዳር እኮ ነው የልጆች አባት እኮ ነው። አያገባህም። ምን አገባህ? እንዴት ነው አያገባህም ማለት? እንደ አንቺ ወደ ፊት አግብተሽ ለምንድን ነው ወይኔ፣ በእናትህ አይደለም። ስሚ፣ አይደለም አንቺ። አሁን እሺ፣ ምንድን ነው የምትፈልጊው? ነገር ካለ በግልጽ ተናገሪ የምትፈልጊው ነገር ካለ ሌላ ነገር ካለ ተናገሪና፣ በቃ ምንድነው ግን እንደዚህ ምትሆን? ለምን እንደዚህ ምትሆን? በኋላ ይቆጭሻል፣ በኋላ ይቆጭሻል። አንቺ ይቆጭሻል። በኋላ ይሁን እንዲህ ማለት ነበር። ተከብረሽ ለምንድን የማትኖሪ ምን አባህ ገባ እኔ ተከብሬ ነው ምን ወይ ወይ ወይ ደግሞ ጭራሽ ስለ ክብሬ ልታወራ ፈለግ እኔ ተከብሬ ነው እሺ የምኖረው እንደዚህ እያደረጉ የሰውየቱ እየበጠበጡ መከበር አለ እሰይ ምን አገባህ እንዴ አንቺ መልስሽ ራሱ ልክ እንደ አንቺ ተጣመመ ነው ታወራለህ ወይስ ጨርሳለህ አይደለም እረፊ ተይ ይሄ ማስጠንቀቂያ ነው የመጀመሪያ የመጀመሪያና የመጨረሻ ማስጠንቀቂያ ነው እረፊ እረፊ! እረፊ! ከሰው ህይወት ውጪ ገብቶሻል አይደለ? ከሰው ትዳር፣ ከሰው ህይወት ውጭ ልጆች አሉ ልጆቹን ያሳድግበት ምንድን ነው አይደለም። የምትፈልገውን ነገር ነገ ለምንድን ነው በግልጽ የማትናገረው? ምንድን ነው የምትፈልገው? አንቺ ተረጋጊ፣ ተይ። እንደዚህ መሆን ጥሩ አይደለም። ተይ

አንቺ ማለት ነው። አንተ ነገር በቃቶ አይደለም። እኔ ወይኔ፣ ስሚ ይኸውልህ፣ አንድ ወሬ ሀያ ጊዜ አትደጋግም። መናገር የፈለግኩት ነገር ማለት ነው ከዚህ በኋላ አላስጠነቅቅሽም። ከዚህ በኋላ አሁን እኔ በሰላማዊ መንገድ ልጠይቃት ብዬ ነው። እሱንም አቅርቤ እዚህ ጋር እያስቀረጽኩሻለሁ። ገብቶሻል አይደለ? ካሜራ ይዘው የመጣው ለዚህ ነው። አንቺ ማንነትሽን ሁሉም ሰው አውቃለ እዚህ ጋር ማለት ነው። እኔ በሚቀጥለው እኔና አንቺ እንገናኛለን። እሱን እኔ አሳይሻለሁ አሳይሻለሁ እኔ ምን እንደማደርግሽ አሳይሻለሁ። አሁንም ማለት ነው አሁንም እሱን አክብሬ ነው፣ ገብቶሽ አለ አይደለ? ነገሩን ይፍታው፣ ራሱ ይፍታው ብዬ ነው እንጂ ማለት ነው። ምን እንደማደርግሽ ታውቂያለሽ። ምን እሱን አሳይሻለሁ፣ እሱን ማለት ነው። እናያለን እኔና አንቺ ማለት ነው። ልትደባደቢ ነው? ምን ልታደርጊ ነው? በጣም እንደዚህ አረ የልብ የልብ ተሰቶች ነው ማለት ነው አንቺ ከኋላ ምናምን እንደዚህ ሰው ምናምን አስልከሽ አሹ ሰው ምናምን ነገር አይደለም፣ የሆነ ነገር ስታደርጋት በህግ ለመጠየቅ ምናምን ነው አውቀዋለሁ። አንቺ ግን ቀን ጠብቂ፣ ቀን ጠብቂ፣ ጠብቂ። የሆነ ቦታ አገኘሻለሁ፣ ሰው የሌለበት ምንም አይነት ነገር የሌለበት ቀን ጠብቂ። በቃ አይ በጣም እናመሰግናለን። ገብቶሻል አይደለ? እኛ አይደለም ቆይ ስማ እኔ ልንገርሽ አይደለ በጣም አክብሬሽ፣ በጣም አክብረንሽ አናግረንሻል። ለአረግሽው ንቀት፣ ላሳየሽው ነገር ማለት ነው ዋጋሽን ትከፍያለሽ። ወንበር ምናምን የሰው ልጅ ምንም ነገር የሚያደርግበት የራሱ የሆነ ምክንያት አለ። ገባ አክብረኝ ብጠራኝ ኑሮ ምክንያት መበጥበጥ ምክንያት አንተ ነገር የለም ማለት ነው። እደጊ ሰውን የልጅ ነገር ነው፣ አሳድገኝ ነገር ነው ያለውን ነገር ማለት ነው። አስረግጬ ልንገርሽ፣ ገብቶሻል? ከዚህ በኋላ ተረጋጊ፣ ተረጋጊ። ተረጋግተሽ ሕይወትሽን ብትኖሪ ይሻልሻል። አይ ስማ፣ እኔ አረጋግተኸኛል፣ አይደለ? በቃ ተረጋጋ፣ ችግር የለውም። የመጣችበትን ነገር እንንገራት። ሰሚ ቆሜ እናንተ እኔ ማለት ነው ምንም ምንም ከዚህ በኋላ ምንም የምንገናኝበት መንገድ እንደሌለ ወቂ። ዋጋ ትከፍያለሽ ላደረግሽው ነገር። እንዲህ ቀጥ ይመስሎሻል? የሰው ህይወት እያበላሽ አንተ ብቻ ያለውን ነገር። ቤተሰቦች አይታችኋልና እስከ መማታት ድረስ ያው እንግዲህ ቅድም ነግረናል። ውድ ቤተሰቦቻችን በስርዓት ለማውራት በሰው ወግ ለማውራት ነበር የጠራናት። ያደረገችውን ነገር አይታችኋል። ችግር የለውም ወንድ ልጅ ምናምን ብትሆን ትመልሳለ ምናምን፣ ግን ሴት ልጅ አይሰነዘርም። አንድ ቀን ገብቷት ግን ለዚህ ሁሉ ይቅርታ እንደምትጠይቅ እርግጠኛ ነኝ እኔ ይህን ነገር ሁሉ ይቅርታ እንደምትጠይቅ እርግጠኛ ነኝ እኔ እና አሁን ይህን ነገር ማየትሻ አይቀርም ና ብቻ ግን ተረጋጋ አንተም። ኖርማል ያለፈው ነገር ማለት ቢያንስ እንደ ሴት ልጅ ነበር እዚህ ጋር መታ አክት እንኳን ማድረግ መሰንዘር ምናምን ብላ ያው ነገር እሷ። ብቻ ውድ ቤተሰቦቻችን እንዳያችሁት ነውና፣ በጣሪ ሀገራችንን ሰላም ያርግልን። ከእንደዚህ አይነት ነገርም ደግሞ እግዚአብሔር ይጠብቀን። እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ ደግሞ ምን አይነት ነገር ይዛብን እንደምትመጣ እናውቅም። ብቻ ተረጋግታ ወደ ልቧ እስከምትመለስ ፈጣሪ እንግዲህ፣ ምንም ማድረግ አልችልም። እናት አለን እህት አለንና ፈጣሪ ከእሷ ጋር ይሁን። እኛ ግን ብናስብ ከዚህ በላይ ነገር ማድረግ እንችላለን። መረጋጋት ደግሞ ወሳኝ፣ ዋናው ነገር መረጋጋታችን ነው። ሌላ ነገር አልመፈጠሩም እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጎ እንወዳችኋለን። ደናውነ